ኢፍራታ ናታንን በቢላ ወጋችው። እገልሃለሁ ብላ አምዛተችበት። እሱም የግደት አቅፎ አሁን እንደዚህ የምትዩ ተናደሽ እንደሆነ አቃለሁ። እሱን እንድታረጊ አልፈቅድልሽም አላት። ገኒ ደግሞ ያፌት እግር ላይ ተንበርክታ ልጄን አይኗን ላሳያት የምትወዳዋን ምግብ ሰርችላት መጥቻለሁ ብላ ብትለምነው እምቢ አለችው። እምቢ አላት። ትናንት ያቺ መኪና እግር ስር ገባች፣ አንቺ ደግሞ ዛሬ እግሬ ላይ ትደፊ አለሽ። ሰው በእግሬ እንኳ መሄድ አልችልም። ተንሽልኝ ዋኬ ሲላትም ገኒ ኢፍራታ ልጇ እንደሆነች ነገረችው። ያፌት ግን እያቀለደ መንጭቆጥሏት ሄደ ማንም ሰው ስለሌለ ከጎኗ ማንም እንደሌለ ስለምታቂ ቤተሰብ ነ ብለሽ ደካማ ጎኗ ቤተሰብ እንደሌላት ስለሆነ ልትጠቀሚባት ነው አላት። እሷም በፍጹም እንደዛ እያስመሰልኩ አይደለም አለችው። በጣም ያሳዝናል። እሱ ግን ረግጧት ሄደ። እንግዲህ ይህ ያፌት ያግስቱ ልጅ ደግሞ ጽዮንን ይፈልጋል ጽዮንን ያንን የድሮ ጓደኛህን ፍቅረኛ እንቡጧን ቆንጅየዋን ልጅ ከሱ ፈልቅቀህ ለራሴ እንድታደርግልኝ እፈልጋለሁ አለው። ከዛም እሷን ማንም የሚነካት፣ የኔ የሆነች ውድ ነገር ናት፣ እንቡጥ ጽጌረዳ እገላለሁ፣ እንኳን አንተ ቢንያምን ቢሆን እንድነካት አልፈቅድለትም ብሎ በጥፊ ደረገመው። ኢፍራታም እንግዲህ አሁን ያፌትን ለማግባት ወስናለች። ምክንያቱም እነዛን ሴት እህቶቿን ለመታደግ ስትል ቤቱንም በስም ያዙሬ ለናታን ሰጠዋለሁኝ፣ አለች ያፌትን ደግሞ እስር ቤት አስገባዋለሁ አለች። ያሳዝናል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሐረግ ድራማ ቀጣይ ፓርት ይዘን መጥተናል። ኢፉዬ እንግዲህ ያፌት ቤት ትገኛለች ማለት ነው። ገኒ ደግሞ ሰተት ብላ የት ነው የሄደችው? ያፌት በር ላይ ሄዳለች ማለት ነው። ኢፍራታ ስትወጣ አያለሁኝ ወይም ደግሞ እሱን ለምኜ ያሳየኛል ነበር እቅዱ። ነገር ግን ያፌት ብት ለምነውም እምቢ አላለም፣ እሺ አላለም። ኢፉዬ ደግሞ እንግዲህ ቁጭ ብላ እሷ ኮ ልትነግረኝ ብዙ ጊዜ ፈልጋለች። ዳግምና እኔ እናትሽ ለምሳሌ ቤተሰቦችሽ በቅርብ ቢሆኑ አለቻት። እንዴት ማለት ስትይ ስትላትም ለምሳሌ ምሳሌ እኔና ና ዳግምን ውሰጅኝና ና ዳግምና እኔ ቤተሰቦችሽ ብንሆን እኔ እናትሽ ዳግም ወንድምሽ ቢሆን ምንድን ነው የምታደርጊው? አለቻት። እሱን ገንዬ በእርግጥ አሁን ላይ በሚከፋይ ሰዓት ቤተሰቦች እናንተ ብትሆኑ ደስተኛ ነኝ እላለሁ ግን ቦታው ላይ ስትሆኝ ብቻ ነው ውሳኔውን የምነግረሽ አለቻት። እና ከዛ ወደ ምንም አትይም አለች ገኒ። አዎ ለነገሩ ልክ ነች ልጅ በትክክል እቦታው ላይ ሲኮን ሁሉም ሰው የሚወሰን የሚችለው አለቻት። ያንን አስታወሰች። እሷ እኮ ልትነግረኝ ብዙ ጥራለች፣ እንዲሁም ደግሞ መጠርጠር ነበረብኝ ያን ጊዜ ዳግምና ቴናት ብሎ ሲያስተዋውቀኝ፣ ገን ደግሞ ለእኔ ብዙ ነገር ስትሰቃይ መጠርጠር ነበረብኝ። እሷ ልትነግረኝ ብዙ ጊዜ ቃታለች። በቃ አሁን ማንም አያጓጓኝም አለች። ከዛ ይሄን ስትል ያፌት ደግሞ ለማይፈልጉ ሰዎች እና እየዋሾች ለሚኖሩ ሰዎች ለጎዱ ሰዎች ለምን ቦታ ትሰጫለሽ የኔ ንግስት አለ ከዛም እያንተ ንግስት አይደለሁም ሰውዬ አዋከንተወኝ፣ አለችው። አንተ ማለት አረመኔ፣ እርኮስ፣ ሆዳም ሰው ነህ፣ በሰው ህይወት የምትጫወት አለችው። ከዛም አውቃለሁ፣ አሁን እንደዚህ ታናደሽ ወስነች ነው እኔ አንድ ጊዜ ታናድጅ ስህተት ሰርቻለሁ፣ በዛ በስህተት ግን በጣም ተጸጽቼበትም ተምሬበትም አለው። ስለዚህ አላት ሰዎች የተማርኩበት ነገር ቢኖር ሰዎች ፊት ሀዘኔን ገልጭ ለማሳየት በተለይ ጎዱን ፊት ከላይ ፈገግ እያልኩ እየሳኩኝ ማለፍን ያ በጣም የተሻለ ነው አላት። አንተ ስለ ሰው ሀዘን ታውቃለህ? አንተ ራስህ ወዳደር ኮስነት እኮ ነው ያለብህ ምን አገባ አለችው። ከዛም ምግብ እንድንበላ ብዬ እኮ ነው ሰራተኛዋን በጠዋት አምጥቼ እንድትሰራ ያዘዝኳት። ስለዚህ ምግብ ቁርስ ስንብላ አንቺ እንኳን ልበይ፣ እኔንም ልታስበልኝ አይደለም አላት። አልበላም የራስ ጉዳይ ብለው ከፈለክ ጨርስና አለችው። በቃ ኔ ልሄድ አላት። ጥር ግበል ብላም፣ አንተ ራስ ወዳድ ያልተደፈሩ ሰዎችን ሴቶችን ተደፍረዋል እያልክ ማንነታቸውን የምታንቋሽሽ ባልየ ሴት እኮነ፣ ወንድ እኮነ አለችው። በሴት ህይወት የምትጫወት ስትለውም አላት ከዛም አልፈልግም አልፈልግም አሁንማ ቤቴ ነሽ በቃ አላት ከዛም እና ስረኝ ልታስቀምጠኝ ነው አለችው አው ከዚህ በላይ ምን አለ እንዴ አሁን በኒካ ካሰርኩሽ በቃ ሰማንያ ስለሆንሽ እስር ቤት የለም ከዚህ በላይ አላት እገላ አለው ብላ እንግዲህ እፍራታ እንትኑን ሾካውን አንስታ ልትወጋው ቃጣች። እሱም እቅፍ አድርጎ እሶፋው ላይ አስቀመጣት። እናም ጥሏት ሄደ፣ በሩን ቆልፎባት ስልኳንም ቀምቶ። ያሳዝናል። ገኒ ደግሞ እታች ላይ ጠብቃ ልጄ ልጄ እባክህን ያፌት ልጄን አሳየ ብላ ብትለምነው ብትለምነው እግሩ ላይ ተደፍታ ትንሽ እባክሽ ምን ትላለች ምንድንሽ አላት። እባክህን ኢፍራታ ልጄ ናት። ደግሞ ኢፍራታን ከምን ተነስተች ነው ልጄ ልጄ የምትዩ? ስላትም ልጄ ናት። እዋክን ልጄን አይኗን እንዳይ ፍቀድልኝ፣ እዋክን አለችው። ያ ናታን ተብዩ ቅዘናም መቶ እሱ ራሱ አይገጥመኝም እንዴ? እናንተን አስር ጊዜ የሚልከው ደግሞ ሰርጋችን ከሳምንት በኋላ ነው። ልጄ የምትያትን ማየት ከፈለግሽ መተሽ ሰርጉ ላይ ታያታለሽ አላት። እሷ ደስተኛ ከሆነች ችግር የለውም ችግር የለውም አለች ገኒ። ከዛም ቆይ አንድ ጥያቄ አለኝ ልጄ ልጄ የምትያታ ምንደነስተች ነው ሲላትም ልጄ ናት። በልጅነት የወለድኳት እዛም ገብቼ የተሰቃየውን ለሷ ብዬ ነው አለችው። ኧረ እባክሽ ደካማ ጎኗ ቤተሰብ እንደሌላት ስለሆነ አሁን ልትጠቀሚባት ነው አላት እሷም እንደዛ አይደለም አለችው ከዛ ሱ እባክሽ የራስሽ ጉዳይ ብሎ ጥሏት ሄደ ከዚህ ግቢ ተነሽ አለዛ ግን ሌላ ችግር ይፈጠራል አላት ገኒም ቁጭ ብላ መጠበቅ ጀመረች ያፊት እየሄደ እያለ ያክስቱን ልጅ አገኘው እናም ዳግምን አጣራለኝ ከእኔ ሚስት ጋር የስጋ ግንኙነት እንዳላቸው አለው። ከዛ እሺ፣ ግን አንተም አንድ ነገር እንድታደርግልኝ ይፈልጋል አለ። ምንድን ነው እሱ አለው? እሱማ ያቺ እምቡጥ ጽጌሬዳዋ ቆንጅየዋ ልጅ፣ የድሮ ጓደኛ፣ የቢንያም ፍቅረኛ እሷን ለእኔ እንድታደርግልኝ እፈልጋለሁ አለ። ምን አለው? አዎ ምን ነው እሷናት እንዴ ሚስጠክ ፍቅረኛ ሲለውም እሷን አይደለም፣ አንተ ቢንያም እንድነካት አልፈልግም። ማንም የእኔ ጽጌረዳ እንቡጥ አበባዬ የእኔ ናት፣ ማንም እንዳይነካት፣ ውዴ ናት አለና በጥፊ ደረገመው። የአፌት ያክስትም ልጅ ነው አንተ ብቻ ስትፈልግ ብቻ ነው የምታገኙ፣ አሳያለሁ እኔም በማለት እዳግም ጋር ተደዋውሎ ሄደ። ዳግምም ያፌት ጋር እንደሆነ ሲነግረው ያፌት አለመኖሩ ጥሩ ነው። እህቴን ገብች በምንም አጋጣሚ ማውራትና ማስረዳት ይጠበቅብኛል አለ። የዳግም ጓደኛ ግን የሚጎዳቸው ይመስለኛል፣ ሁሉን ነገር ስለ ያፌት የሚናገር ይመስለኛል። አይገርም እንግዲህ። ቤዛ ደግሞ እቤቷ ቁጭ ብላለች። ማንም የለም ሂዊ ደግሞ ጀግናይቱ ሂዊ እቤዛ ጋር መታ ያለውን ነገር፣ ቤዝ አንቺ የዋህና መልካም ሴት ነሽ፣ ማንም ሰው ይጠቀምብሻል። ግን በጣም የምወድሽ ጓደኛሽ እንደሆንኩ ልነግርሽ ነው። ባንገናኝ እንኳ ስለኔ ምንም ነገር ብትሰሚ እንዳትቀየሚ፣ ግን ለራሴ ጥቅምም ቢሆን ለሀቅ ነው የተጋፈጥኩት። እናም እህትሽ ደግሞ ከማንም ከምንም በላይ ትወድሻለች አለቻት። እንዴት ምን እያልሽ ነው? እየተነዘሽ ነው አለች። የምሬ ነው ኢፍራታ ትወድሻለች። በአንቺ በዙሪያሽ ካሉ ሰዎች በሙሉ እሷ ላንቺ ለየት ያለይናት አለቻት። ከዛ ሰበር አለችና አዎ፣ ግን የኔ የሆነ ነገር በሙሉ ትወስድብኛለች አለች። ቢሆንም ግን አለቻት። ግን ምንነሽ ነው ያልነገርኩሽ አንድ ትልቅ ድብቅ ምስጢር አለ። ግን ደግሞ ራስሽን ጠብቂ። ኢፍራት ያፌትን ማግባት የለባትም። የሆነ ነገር አድርጊ ጓደኛዬ። ጊዜው ሲደርስ ምናልባች ላንገናኝ እንችላለን ብላ እየሮጠች ሄደች። ቆይስ ቤት ምን እየተካሄደ ነው? አንቺ ህዊ ንገሪኝ፣ አያለች ቤዛም ሮጠች። ህዊም ወታ ሄደች። ናታንና ጽዮን ቁጭ ብለው እየተወያዩ እያሉ ጽዮን በ ቤን ፍቅር ከነፈ ብላለች። እህቴ ምንድን ነው የሚያፍለቀልቅሽ አላት። ከዛ ምንም ፍቅር ፍቅር ያዘሽ እንዴት ሲላት፣ አዎ ፍቅር እንደዚህ መሆኑን ባቅ፣ ድሮ ነበር ማፈቅረው እውነት በጣም ደስ ይላል አለችው። በጣም ግን ደግሞ እህቴ ተጠንቀቂ፣ ፍቅር መታደል ነው። ግን እኔ ያውቃቸዋለሁ የምታያቸውን ሰዎች ላታቂያቸው ትችያለሽ አደጋው ደግሞ ከባድ ነው ብሎ መከራት። አንተ ስለተጎዳ አንተ ስለተሸወድ፣ ግን ይሸወዳለሁ ማለት ነው እንዴ አለችው። እንደዛ ማለት አይደለም። ቢንያምን የማቀው በእርግጥ መልካም ልጅ ነው። እኔ በጓደኝነት ነው። ሁላችንም እንዳቀራረባችን ይለያል። ፍቅረኛን እንደ ፍቅረኛ እናውቀዋለን፣ እንዲሁም ደግሞ ጓደኛን እንደ ጓደኛ። ስለዚህ ራሽን ጠብቂ አላት። እሺ ወንድሜ አለችው። እናም ደግሞ ኢፍራታ ሰሞኑን የለችም መሰለኝ፣ ቤቱ ሰላም ሆኗል። ትናንትም አላየዋትም አለች። አንቺ የጀመርሽላትን ታሪክ ጨርሰንላት ከቤ ብን ብላ ጠፋች አላት። ምን አለችው፣ ምንድን ነው የጀመርኩት እኔ ወንድሜ አለች ውልሽ ጽ ገኒ እናቷ እንደሆነች ባለፈ ጀምረሽላን ነበር፣ ዛሬ ደግሞ እውነቱን አውቃ ተዚህ ብን ብላ ጠፋች አላት። እኔ እውነቱ ግን ምንድን ነው? እውነቱ እናቷ ናት አለች አው ። ከዛም ሉሊት ያን ሁሉ ሰምታ ምን ኢፍራታና ገኒ እናትና ልጅ ናቸው? እኔ ይሄን አላምንም፣ እኔ ይሄን አላምንም አለች። ምን ነው አመንሽም አላመንሽም እውነታው ይሄ ነው፣ አምነሽ መቀበል ግድልሻል አላት። እንዴት እስከ ዛሬ ድረስ ይህን ያክል አመት እንዴት እስከ ዛሬ ድረስ ኢፍራታ ማወቅ የለባትም አይደል? አለች አውቃለች ምን ነው አላት። ቁጭ ብላ ማሰብ ጀመረች ነው ከዛም ገኒ እኔን ስታስፈራራኝ የከረመችው ለዚህ ነው አሳያታለሁ አሁን እንደፈለግኩ አሽከረክራታለሁ፣ ማን እንደሆንኩ አታቅም፣ ይቺ አረመኔ አህያ ላይ ስትል ምን እያልሽ ነው አንቺ ሴት አለቻት ጽዮን። ምንም ምንም ገርሞኝ ነው ተገርሜ ነው። ምን ይገርማል አላት። ተብረከረከ። ጽዮንም አንቺ ሴት ይሁን ነገር ሳይሽ ውስጥ የታፈነ ያክል ይሰማኛል፣ ይጨንቀኛል ምንድን ነው በቃ አላቅም፣ አለቻት። ተርበተበተች። ምን የቆምሽ በሊ ከዳሽ ነው? ቁጭ በይና አውሪ አላት። ናታል ሉሊትም ደነገጠች። ከዛም በቃ ገኒ ስትመጣቸው በሉ ብላ ሄደች። እንግዲህ ቢኒና ዳግም የዳግም ጓደኛ ደግሞ ያች ቆንጅዮዋ እንቡጧ እንዴት ናት? ለደፋሪ አትገባም ያች ልጅ አለው ቢኒ ቢኒም በንደት ተነስቶ የዳግምን ጓደኛ ሊመታው አለ። በጣም ተናደደ። ሲቀጥል ደግሞ እንግዲህ ያፌት ቤት ያለችው ሰራተኛ ስለ ኢፍራታ ሁሉንም ነገር ላለቅባ ትናገራለች። ለህዌ እናሷም ሁሉን ነገር በሸንት ቤት ገብታ እያወራቻን ነበር። የፍራታም ቁልፍ ስጪ ስትላት እሱ ሲወጣ የምትወጭ በቁልፍ ካለች ስትላት እኔ የትም ቦታ አልወጣ ያው ታቅ ያለሽ ጋሸ ደግሞ እንደወጣም አይፈልግም፣ ስለዚህ እሱ ጋር ነው ቁልፎ ያለው አለቻት። እና ታፍነች ትሞቻለሽ አለቻት። አዎ ደግሞ ምርጥ ጓደኛሞች ልንሆን እንችላለን አለቻት ይፍራታ። ከዛ እሺ የትያለች ኤብልሽ የትያት በይ እኔ አሰርሽ አደለውም እኔም አንቺም አንድ አይነት ሰዎች ነ እኔ ካንቺ ምንም አልሻለም አለቻት። እሺ በቃ ይቀርታ ደግሞ ምርጥ ጓደኛሞች እንሆናለን አለች። ከዛም እሽ ብላ ሄደች። ከዛ ከዚህ በኋላ ምን ያጓጓኛል? ያፌት ሰው ብትሆንስ ብትከታተለ ለምንድን ነው በዚህ የቀረብኳት? ኢፍራታ ተረጋጊ፣ ምን ሆነሽ ነው አለች እራሷን መቆጣት ጀመረች። ቀጠለችና ለነገሩ ያፌትን ማግባት አለብኝ። ራስ ወዳድ ሁኜ ራሴን አላጠፋም እነዛ የተሰቃዩ እህቶችን ለአንድ በራሴ ችግር ብዬ ልተዋቸው አይገባም። ስለዚህ እስከ መጨረሻው መጋፈጥ አለብኝ። ያፌትን አግብቼ እሱን እስር ቤት በወንጀሉ ከታለሁ፣ ይህም ቤት ደግሞ ለነ ናታን እመልሳለሁ። ናታን ደግሞ ከኔ ህይወት ውጭ ሁሉም ነገር እንደነበረ ይስተካከላል፣ ይሄም ማድረግ አለብኝ ብላ ወሰነች። አሁን የኢፍራት እቅድ የራሷን ህይወት አበለሻችታ ለሰዎች ህይወት እየጣረች ትገኛለች። መጀመሪያ ግን ምንም የሚያጓጓ ነገር የለም፣ ከፈለግ ክናታን እንግደለው ብላ ነበረ። እናም አሁን ቸኩለሽ ወሰንሽ ውሳኔ ትክክል እንዳልሆነ አቃለው ብሏታል ያፌት። አሁን ግን ለመኖር ጓጓች። እነዛ ተደፍረው ስቃያቸውን የሚያው ህይወታቸው የተበለሻሸ እህቶቿን ህይወት መታደግ እንዳለባት አምና ተቀበለች። ኢፍራታ አሁን እና ያፌትን ያለ ፍላጎቷ አግብታ አሁን ባቀደችው መሰረት ይሳካላታል ወይስ አይሳካላትም? ቻናሉን ሰብስክራይብ እያደረጋችሁ ሂደውን እስከ መጨረሻው ተከታ